ሰላም ጤና ስትልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ፣ እንደምናመሻችሁ። ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ የጀግኖች አምባ እለታዊ መረጃችን ነው። ዛሬ በጀግኖች አምባ እለታዊ መረጃችን ሰበር መረጃ ይዘን ቀረበናል። አርበኛ ኮሎኔል ፈንታሁን ማቢን በተመለከተ ማህበራዊ ሚዲያ ላይ ሲንሸራሸሩ የነበሩ የተለያዩ መረጃዎች አሉ። እነዛ መረጃዎች ምን ያክል እውነት ናቸው ስንል የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊውን አርበኛ እያሱ አበራን አግኝተን አናግረነዋል። አርበኛ እያሱ አበራ ስለ ወቅታዊ የወሎ ቤተ አማራ ጠቅላይ ግዛት ትዝ አሁናዊ ሁኔታ፣ እንዲሁም ደግሞ ስለ ኮሎኔል ፈንታሁን መዋቢ የተነገሩ ሀሳቦችን በዝርዝር ነግሮናል። እንደተከታተሉ በአክብሮት እየጋበዝን በቀጥታ ወደ ቃለ ምልልሱ እናመራለን። በድጋሚ አብራችሁን ቆዩ። ጤና ይስጥልን። አመሰግናለው አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ እያሱ አበራ እንደምን ሰነበትክ? ደና ይመስገን። እንደምን አላችሁ? ደና ቆያችሁ? እኛ በጣም ደህና ነን። እኛም በጣም ዳን እግዚአብሔር ይመስገን። እንግዲህ የአማራ ፋኖ ህዝባዊ ድርጅት አፋድ ውህድ ድርጅት መሆኑን በቅርቡ የአማራ ፋኖ ወሎ ቤተአማራ አማራ ጠቅላይ ግዛት እዝ ታላቁ አርበኛ ኮሎኔል ፈንታሁን ማቤት ጨምሮ የአራቱም ጠቅላይ ግዛት እዞች መሪዎች ያሉበት ተነግሯል። አሁን ላይ በምን ሁኔታ ላይ ይገኛል? እንደ ጠቅላይ ግዛት የወሎ ቤት አማራ ጠቅላይ ግዛት እዝ በምን ቁመና ላይ ይገኛል? መልካም እጅግ በጣም አመሰግናለሁ። እንግዲህ የአማራ ፋኖዝባይ ድርጅት አመሰራራ እንመለከትን ከመጀመሪያው ክሱም ዲሞክራሲያዊ መንገድ እንደተከተለ ነው። ይህን ድርጅት ሲቋቋም ውድ ድርጅት በመሆን በግልጽ የታየ ሳነው። ሁሉም አመራሮች፣ ሁሉም የአማራ ጠቅላይ ግዛት ልጆች በአንድ ላይ ሆነው የመሰረቱን ድርጅት እንደሆነ ይታወቃል። ከዚህ ጋር በተገናኘ ውህድ ድርጅት እነሱንም ይፋ እንደሆነ ይታወቃል። ከዚህም የተነሳ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ህዝብ ዋና አዛዥ የሆኑት አርበኛ ኮደኛ የሰንተው መዋቤ እና የአፋድ ምክትል ሊቀመንበር እንዲሁም ወታደራዊ አዛዥ እንደመሆናቸው መጠን በየትኛውም ቀጠና ላይ እንቅስቃሴ እያደረገ እንዲሁም አብሮ የሚመለከታቸው የህዝብ ከፍተኛ አመራሮች አብረው በመሆን በተለያየ ቀጠና ላይ እየተንቀሳቀሰ ይገኛል። በዚህም እንቅስቃሴ ላይ ድርጅቱ ውህድ እንደመሆኑ መጠን የትኛውንም የክፍለ ግዛት አደረጃጀቶችን እየጎበኘ አደረጃጀቱን እያጠናከረ የጎደለውን እያሟላ በቀጣይ አቅጣጫነትን ወታደራዊ አቅጣጫዎችን እየሰጠ አጠቃላይ ጠንካራ የሆነ ወታደራዊ አሰራሮችን እየተከተለ ያለበት ሁኔታ ላይ ያለው ከነበረው አፋሀድ ከነበረው ቁመና የበለጠ የተሻለ ደረጃ ላይ የሚደርስና እሱም አማራዊ ድርጅት እንደሆነ ያሳየበት በአንድ ቀጠና ብቻ እንቅስቃሴ በማድረግ የአማራን ሕዝብ ነፃ ማድረግ እንደማይቻል በማሳ ያወቅ ከጎጠኝነት መንፈስ ከክፍለ ጊዛት መንፈስ ወጥቶ አማራዊ አደረጃጀትን በመከተል የአማራን ጠላት የሆነውን ፍርሃትን በየትኛውም ቦታ ላይ ለመውጋት እና ለመደንበት አማራ ነፃ ለማውጣት እየተሰራ ያለበት ሁኔታ ነው። ስለዚህ ኮሎኔል ፈንታሁን ማዋቤ ደግሞ የድርጅቱ ምክትል ሊቀመንበርና ወታደራዊ አዛዥ እንደመሆናቸው መጠን ይህንን ፈለቅ ተከትለው በየትኛውም ቦታ ላይ የክፍለጦር፣ የኮር፣ የእዝ አመራሮችን እያገኘ የሰራዊትን የሰራዊትንም እንደዚሁም አባላትን እያገኘ ህዝብንም እያገኘ እያበረታታና አደረጃጀቶችን እየገመገመ ማስተካከል ያለበትን ጉዳይ ማስተካከል እንዳንሰጥ ወደፊትም የትግል ስትራቴጂ አባጃዎች ተሰርተበት ሁኔታ ላይ ያለው እና በጣም ከነበረው አደረጃጀት የተሻለ አሰራሮች እየተከተለ ያለበት ሁኔታ እንገኛለን። እጅግ በጣም አመሰግናለሁ አርበኛ እያሱ አበራ እየሰጠን ስላለው ማብራሪያ። እንግዲህ ለሁሉም ነገር መልስ መስጠት ተገቢ ባይሆንም፣ ሰሞኑን አንዳንድ አሉባልታዎች እየተነገሩ እየሰማን ነው በተለይም ደግሞ የኮሎኔል ፈንታሁን ሞያቤን የሰራዊት የማደራጀትና የመጎብኘትን እንቅስቃሴን አስመልክቶ አንዳንድ አሉባልታዎች እየሰማን ነው። በዚህ ጉዳይ ላይ የምንትላላችሁ መልካም፣ ምናልባት እነዚህ ሰዎች እኛን ቀናቸዋል። ይህን አይነት አጀንዳ የሚሰጡ ሰዎች እነማናቸው? ተለውቋቸው ከሄድ ነው። ድርጅታችንንስ ለማፍረስ ምን ያክል ይሰራሉ? ከድርጅታችን ውስጥ ደግሞ ሁሉም የአማራ ህዝብ ሁሉም የድርጅት አመራሮች እና የእዛ አመራሮች እስከ ታችኛው አባላችን ድረስ የትኛው ይህን ትግል የሚደግፈውንም ክፍል ለማንጓተት እና ሌላ አጀንዳ በመፍጠር ሌላ ስራ እንዳይሰራ፣ ይህን አማራዊ አንድነትን እንዳይሰራ ለማድረግ እንዲሁም ደግሞ እንደራሳቸው አስተሳሰብ ቀጠናዊ ወይም አካባቢያዊ ብቻ እንዲሆን፣ መንደርተኛ ቦተኛ እንዲሆን፣ አማራዊ እሳቤ እንዳይኖር፣ አማራዊ አደረጃጀት እንዳይኖር የሚሰሩ ሰዎች እንዳሉ ይታወቃል። የእነሱን መከታተልና ለእነሱ መልስ ምናልባት በትግላችንን የሚመጥን አይደለም። ምክንያቱም ለእነዚህ ወሬኞች ለእነዚህ አሉባልተኞች የማይመች የአማራን ሕዝብ ትግል ደግሞ ለእነዚህ አይነት ወሬኞች እና አሉባልተኞች የማይደርሱበት ጣራ ላይ የአማራን ትግል ስለፈጠን ነውና የጠራ የሰላና አዋቂ የትግል መስመር ላይ ስለምንገኝ እነሱን የማይደርሱበት ደረጃ ላይ ሰቅለነዋል። እንግዲህ የግል ጥቅም ያለባቸው ተንኮለኞች፣ ተልዕኮ ያለባቸው እንዲሁም ደግሞ የአማራን ህዝብ ትግል ለመጥለፍ የሚሰሩ ሰዎች የተለያዩ ስም በመለጠፍ ለማሻከር እና አማራዊ አንድነትን እንዳይተናከል ለማድረግ ህዝቡን ለማደናገር ለጠላት ደግሞ ምቹ የሆነ ሁኔታን በመፍጠር ቀጠናዎችን ለይቶ ስም በመስጠት እንደዚህ አይነት አንኳር የሆኑ መሪዎችን ለማጥፋት ይሞከራል። አቅጣጫ ሰጭነትም ጭምር ነው። ነገር ግን ጠላት እኛ የት እንዳለን ያውቃል፣ ምን እንደምንሰራ ያውቃል። ቢያውቅም ግን አቅም ስለሌለውና መስራት ስለማይችል እንጂ እኛ ያለንበትን ያውቃል። እነሱ ልክ እንደ አንድ ኦፒ ሆነው እየሰሩ እንደሆነ እንረዳለን። ይሄ ደግሞ የአማራን ትግል ለማስጠለም በሁለተኛ መንገድ እኛ መጀመሪያም ስንነሳ ትግላችን አማራዊ መሆን አለበት ብለን የተነሳን አማራዊ ቤት ይኑረን፣ የአማራዊ መጠለያ ይኑረን ብለን የተነሳን ታጋዮች ስለሆን በእውነት ላይ የተመሰረት ስለሆን በአለታችን የአማራ ህዝብ የተገፋው ህዝባችን ስለሆነ እነሱ በሚሉት መንፈስ እነሱ በሚሉት ወጀብ የምንጓተት ሰዎች አለመሆናችንን ያስመሰከርንበት ሁኔታ ነው። ስለዚህ እነሱ ወደ ጎት እንድንወርድ በሚፈልጉበት ደረጃ ከልቋቸው እንዳይሳካላቸው ናቸው ስላደረግ ናቸው። እንደ አይነት አሉባልታ መለጠት ይችላል። ሆነም ከረም ግን አይሳካላቸው በምንም ተአምር። እንደ አይነት አሉባልታ አሉባልተኞች አይሳካላቸው። ከጎንደር ጋር ጥሩ ግንኙነት ነው ያለን፣ ከሸዋ ጋር ጥሩ ግንኙነት ነው ያለን፣ ከወሎ ከጎጃም ጋር ጥሩ ግንኙነት ያለን። እንደሚታወቀው የጎንደር ልጆች ጎጃም ላይ ይሰዋሉ፣ ሸዋ ላይ ይሰዋሉ፣ ጎጃም ላይ ወሎ ላይ ይሰዋሉ። በተመሳሳይ የሸዋም የጎጃሙ የቱን ቦታ ላይ አማራ ባለበት ሁሉ የአማራን ጠላት እየተዋጉ ያለበት ሁኔታ ስለሆነ ያለው እንዲሻክር ለማድረግ እነሱ ባሰቡበት ደረጃ እንድንወርድ ለማድረግ የሚሰሩ አሉ። ነገር ግን ይሄ እንደማይሳካላቸው ከወዲሁ ግልጽ አድርገን ለማስረዳት ፈልጋለን። ደጋፊዎቻችን፣ ህዝባችን፣ የትኛው የአማራን ህዝብ ትግል የሚደግፍ አካል በእንደዚህ አይነት አሉባልታ ተስፋ እንዳትቆርጡ ውስጣችን እንዲፈረካከስ ለማድረግ የሚሰሩ ሰዎች ስላሉ እና ሌላም ተሌት ያለባቸው በማንነታቸው የማይታወቁ ሰዎች አጀንዳ የሚሰጡ ሰዎች እንዳሉ ይታወቃል። እንዲሁም በውጭም በየትኛውም ቦታ ላይ የሚሰበሰበውን ገንዘብ ለግል ጥቅም ሊታት ያደርጉ የነበሩ ሰዎች ከአሰራርም ውጭ ስላደረግ ናቸው። በዚህ መንገድ ወደፊትም ጥያቄያችን፣ አሰራራችን የሚቀጥል መሆኑን እየገለጽ እንድትበረቱ ትግሉም በምንም መንገድ የማይሸጥ ትግሉ በምንም መንገድ የማይጠለፍ መሆኑን እንዲሁም ደግሞ ቅራኔ ውስጥ ለማስገባት ሲፈልጉ በምንም ተአምር እንደማይሳካላቸው ከወዲሁ እናሳውቃለን። ምናልባት የጎንደርን ህዝብ ከመናቀ አንጻር፣ የጎጃምን ህዝብ ከመናቅ አንጻር፣ ከሸዋ የሸዋንና እና የወሉን ህዝብ ከመናቅ አንጻር፣ አጠቃላይ የአማራን ህዝብ ከመናቅ አንጻር የሚሰጡት ወሬ የማይሳካላቸው እንደሆነ እንዲታውቁት የተላኮቻችን ወግ እንደሆነ

ለታጋዮቻችን አንድነትን የሚሰብክ ስራዎችን እንድትሰሩ እና እውቅና እንድትሰጡ እንፈልጋለን። በተጨማሪ በውጭም ያላችሁ ደጋፊዎቻችን በገንዘብም ይሁን በየትኛውም በፋይናንስም ይሁን በእውቀት የነበረውን ድጋፋችሁን እንድትወረቱ ማለት እንፈልጋለን። በመጨረሻም ለሚቀጥሉት አሰራሮቻችን ለማይቀረው ትግላችን ዝግጁ ናችሁ እንድትጠብቁን እና በሚሰጣችሁ አቅጣጫ ልት እንድትዘጋጁ ማለት እንፈልጋለን። በጠላት ላይም የሚሰራው ፕሮፓጋንዳ እንዳይዘራችሁ ወይም ደግሞ እንዳይከፋፍላችሁ አደራ ማለት እንፈልጋለን። በድል ለመገናኘት እርግጠኛንም በቅርብ ጊዜ አጭር የሆነ ፈጣን የሆነ ህዝባችንን ነጻ የሚያወጣ ስራ እየሰራንም እንዳለን እንድትረዱልን ማለት እንፈልጋለን። አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። አርበኛ እያሱ አበራ የአማራ ፈኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት የፖለቲካ ዘርፍ ኃላፊ ስለሰጠን ማብራሪያ ስለተጋርዷቸው ከልብ እናመሰግናለን። እግዚአብሔር ስጥልን። ይህም በጣም አመሰግናለሁ። ክብር ይስጥልን።